የብርቱካናማው ብቸኛ የትልቅ መድረክ ክብር። እግር ኳስ በምድሪቱ ተወዳጅ ስፖርት መሆኑ እሙን ሲሆን፣ ስፖርቱ እንዲህ ያለውን ተወዳጅነት መውደድ ያገኝ ዘንድ በርካታ አጋጣሚዎችና ባለሙያዎች ያሳረፉት ተጽዕኖ ጉልህ ሚና አለው። ምንም እንኳን እግር ኳስ የዘጠና ደቂቃ ስፖርት ቢሆንም በዚያ የጨዋታ ዕድሜ ውስጥ ግን ከተጋጣሚ ተሽሎ ለመገኘትና ድል ለማስመዝገብ ያዋጣል የሚሉትን የጨዋታ ሀሳብ በልምምድ አጉልቶ ሜዳ ላይ በተዋጣለት መልኩ መተግበር ያስፈልጋል። በተለይ በዘመናዊው እግር ኳስ እያንዳንዱ ጥቃቅን ልዩነት ቡድኖችን አሸናፊና ተሸናፊ ያደርጋል። እነዚህን ልዩነቶች ማግኘት መረዳትና ለመጠቀም የሚያስችል የጨዋታ ንድፍ ማውጣት ደግሞ የአሰልጣኞች ትልቁ ፈተና ነው። በዚህ ስፖርት ባጫወትና ስፍናቸው ረገድ በርካታ ዘመን ተሻጋሪ አሳቢያን አሰልጣኞችና ቡድኖችን ተመልክተናል። ከእነዚህ የጨዋታ ሀሳቦች ውስጥ ደግሞ የሩነስ ሚሼልሱ ኔዘርላንድ በቶታል ፉትቦል ተጠቃሽ ሲሆን በብዙሃኑ የስፖርት ተወዳጆች ዘንድ ተወዳጅነትን ያተረፈ ጫወት ነው። የኔዘርላንድ ብሔራዊ ቡድን ጥቂት የማይባሉ ኳክብትን ለዓለም እግር ኳስ ያበረከተና በተለያዩ ዓለም አቀፍና አህጉራዊ ውድድሮች ላይ ጠንካራ ቡድን ያስመለከተ ቢሆንም በክብሮች ለማሽቆጥቆጥ ግን ያልታደለው ብሔራዊ ቡድን ነው። ሀገሪቱ በትልቅ መድረክ ያሳካችሁ ዋንጫም የ1988ቱ አውሮፓ ዋንጫም ብቻ ነው። እኛም በዛሬው ጥንቅራችን ያንን የሆላንድ ብሔራዊ ቡድንና ያሳካውን ብቸኛ ክብር ልናስቀኛችሁ ወደድን። አብሯችሁን ቆዩ። የኔዘርላንድ የእግር ኳስ ባህል በማራኪነቱ ምናልባትም በአውሮፓ ግንባር ቀደሙ ነው። ምንም እንኳን ሀገሪቱ እስከ 1960ዎቹ ድረስ የፕሮፌሽናል እግር ኳስ አደረጃጀት ያልነበራት ትንሽ ሀገር ብትሆንም ከአቅማቸው በላይ ቡጢ ከሚሰነዝሩና በሀገሪቱ የእግር ኳስ ዘይቤ ላይ ከፍተኛ ተጽዕኖ ካሳደሩ ሀገራት አንዷ ናት። የሆላንድ ብሔራዊ ቡድን ክፉም ደግም ዘመናትን ያሳለፈ ሲሆን በዓለም ዋንጫ ስኬቶችን መጎናጸፍ ባይችልም በ1974 እና በ1978 በተከታታይ ለሁለት ጊዜያት የፍጻሚ ተፋላሚ መሆን ችሎ ነበር። ከእነዚህ አመታት በኋላ ግን ግራ በሚያጋባ ሁኔታ በ1980ዎች ውስጥ በተደረጉ ውድድሮች ላይ ሳይሳተፍ ቀረ። ብርቱካናማዎቹ በአለም ዋንጫ መሳተፍ ባይችሉም በ1988ቱ አውሮፓ ዋንጫ ግን ተሳታፊ ሆነዋል። በ1988ቱ የአውሮፓ ዋንጫ ለመሳተፍ ወደ ጎረቤት ሀገር ምዕራብ ጀርመን ያቀናው ቡድን በወጣት ተጫዋቾች የተሞላ ከመሆኑ ባለፈ በስብስቡ ውስጥ ያሉት ተጫዋቾች አንዳቸውም ሀገራቸውን በትልቅ የውድድር መድረክ ወክለው የማያውቁ ነው ናቸው። በሩነስ ሚሼልስ እየተመራ በአውሮፓ ዋንጫው ለመሳተፍ ምዕራብ ጀርመን የደረሰው ቡድን በተደለደለበት ምድብ ሁለት በሶቪየት ህብረት አንድ ለዜሮ ተሸንፎ ውድድሩን ጀመረ። ቡድኑ ምንም እንኳን በመጀመሪያ የምድብ ጨዋታው ሽንፈት ቢገጥመውም በቀጣዮቹ ሁለት ጨዋታዎች እንግሊዝን ሶስት ለአንድ፣ አይርላንድ ሪፐብሊክን አንድ ለዜሮ አሸንፎ ሶቪየት ህብረትን በመከተል ወደ ግማሽ ፍጻሜ ማለፉን አረጋገጠ። በስምንት ሀገራት መካከል በሚደረገው ውድድር ምድብ ሁለት ላይ ሁለተኛ ሆኖ ወደ ግማሽ ፍጻሜ ያለፈው ቡድን በጥሎ ማለፉ ዙር ምድብ አንድ በመሪነት ካጠናቀቀውና አዘጋጅ ከሆነው የምዕራብ ጀርመን ቡድን ጋር ወደ ፍጻሜ ለማለፍ ይፋለማል። ስምንተኛው የአውሮፓ ዋንጫ ውድድር በሁለት ምድብ ከተደረገው የምድብ ጨዋታዎቹ መጠናቀቅ በኋላ የጥሎ ማለፉ ዙር የመጀመሪያ ጨዋታ በሃምቡርግ ከተማ አዘጋጇን ሀገር ከሆላንድ አገናኘ። ጨዋታውን በገዛ ምድሯ የምታደርገው ምዕራብ ጀርመን በሉተር ማቲያስ የ55ኛ ደቂቃ የፍጹም ቅጣት ምትግብ እንግዳዋን ሀገር መምራት ብትጀምርም መሪነቷ የቆየው ግን ለ19 ደቂቃዎች ብቻ ነበር። የሆላንድ ብሔራዊ ቡድን በሮናልድ ኩማን የ74ኛው ደቂቃ የፍጹም ቅጣት ምትግብ አቻ መሆን ቻለ። ጨዋታው ወደ መጠናቀቂያዎቹ ደቂቃ ሲቃረብ በበርካቶች ዘንድ ውጤቱ በአቻ ውጤት ይጠናቀቃል የሚል ግምት የነበረ ቢሆንም 88ኛው ደቂቃ ላይ ማርኮ ቫንባስተን ያስቆጠራት ግብ ግን የብዙዎችን ግምት ውድቅ አድርጋ ብርቱካናማዎቹን ወደ ፈጻሚው ዙር አሳለፈች። በዚህ አውሮፓ ዋንጫ የግማሽ ፍጻሜ ዙር ላይ አዘጋጇን ሀገር ከመመራት ተነስቶ በማሸነፍ በሙኒክ ከተማ ኦሎምፒያ ስታዲየም ላይ ለሚደረገው የፍጻሜ ጨዋታ የበቃው የሮኔስ ሚሸልስ ቡድን በታሪኩ የመጀመሪያ የሚሆነውን ክብር ለመጎናጸፍ የመጨረሻውን ዘጠና ደቂቃ ከሶቪየት ህብረት ጋር ያደርጋል። የሁለቱ ሀገራት ብሔራዊ ቡድኖች በዚህ ውድድር ለሁለተኛ ጊዜ የሚገናኙ ሲሆን በምድቡ የመጀመሪያ ጨዋታቸውን እርስ በርስ አድርገው በውጤቱ የሶቪየት ቡድን አንድ ለዜሮ ድል አድርጎ ነበር። በፍጻሜው ጨዋታ ሶቪየት ህብረት አሸናፊነቷን ለመድገም ሆላንድ ደግሞ ለበቀል ወደ ሜዳ ገቡ። በዚያ የፍጻሜ ጨዋታ ብርቱካናማው የሆላንድ ቡድን ከተለመደ አዝናኝ እግር ኳሱ ጋር የሶቪየታቸውን ማጣደፉን ተያያዘው። ቡድኑ ከእረፍት በፊት 32ተኛው ደቂቃ ላይ በአምበሉ ሩድጉሌት የግንባር ኳስ ግብ አስቆጥሮ መሪነቱን በእጁ አስገባ። በሁለተኛው ግማሽ ሶቪየታቸው ለመሆን ሆላንድ ደግሞ ተጨማሪ ግብ ለማስቆጠር እና መሪነቷን ለማስቀጠል መዋደቅ ቀጠሉ። ጨዋታው 54ኛው ደቂቃ ላይ ሲደርስ ከግራ መስመር የተሻገረች ኳስ ወደ ማርኮ ቫን ባስተና አቅጣጫ ሄደች። ሆላንዳዊው ኳስ በአየር ላይ እንዳለች ከጠባብ አንግል ወደ ግብ ሲልካት የሶቪየት ህብረት መረብ ላይ አረፈች። ግቧ የኔዘርላንድን አሸናፊነት ከማረጋገጧ ባለፈ በማራኪነቷ ለዘመናት የሚነገርላት ምርጥ ግብ ሆናም ተመዘገበች። ብርቱካናማው የሮነስ ሜሸልስ ቡድን ያንን ጨዋታ ሁለት ለዜሮ አሸንፎ በታሪኩ ለመጀመሪያ ጊዜ በትልቅ የውድድር መድረክ ዋንጫ ማሳካት ቻለ። የኔዘርላንድ ብሔራዊ ቡድን በሮነስ ሚሸልስ የቶታል ፉትቦል ስር የዩሮ 1988 ሻምፒዮን ሆነ። በዚያ ውድድር ያ ቡድን አዝናኝና ማራኪ እንቅስቃሴ ከማድረጉ ባለፈ ውጤታማ መሆንም ችሏል። ማርኮ ቫን ባስተን ኮከብ ግብ አስቆጣሪ ሆኖ ሲያጠናቅቅ፣ ያች ፍጻሜ ጨዋታ ግብ ደግሞ በሁሉም ሰው አእምሮ ውስጥ ተቀርጻ ትቀመጣለች።